አሰላም አሌይኩም ወረህማቱላህ በረካቱ እድና የተከበራችሁ የአዩወሉ ቤተሰቦች እንደትናችሁ? እኔ ሰላም ነኝ፣ አልሐምዱሊላህ። ዛሬ ደግሞ ይሄውላችሁ ለልጆቼ እየሰራን ነው። በነገራችን ላይ ከቤተሰብ ቤት ነው ያለሁት። ያው ከቤተሰብ ጋር መቀመጥ ይሻለን ከሀገር ስንሳፈር ማለት ነው እና ይህን ይሄ እየሰራ ነው። ዛሬ አልጫ እየተሰራ ነው። በዚህ አድርጌ ሽንኩርታችንን እናቆላለን። ቀጣይ ካሮት እየጨመሩ ነው። ኢትዮጵያ በጣም ደስ ይለን ከምር እንደት እንደት እንደት እንደት እንደሚል እንጃ። አምነግራችሁ በላይ ነው። የሽንኩርት እያቁላላን ነው፣ አይደለም እና እንደዚህ እያቁላላ አሁን አልሐምዱላህ ድንች እየጨመርኩ ነው። ራሴ ግን ገና አልተረጋገም ቤተሰብ ራሴ እየዞረ ነው። በጣም ነው የሚዞርብኝ ማለት ነው፣ ግንብር ግንብር ነው የሚለው እና እንደዚህ እያደረግን ነው። በጣም ነው ህይወቱ በእውነት ያኔ እንደዚህ ቢሆንም ማለት ነው ያለው እንትን፣ በጣም ነው ደስ የሚለው እንትኑ፣ ንፋሱ ምናምን አየሩ በጣም ደስ ይላል ማለት ነው እና ይሄን እንደዚህ እየሰራሁ ነው ድንችን ጨምራለሁ። ልጆች እንደዚህ አድርገው በአልጫ ሲጠቀሙ በጣም ነው የሚወዱት ማለት ነው። ትንሽ ልጅ ያለበት ከሆነ እንደዚህ በአልጫው ሲጠቀሙ ገና እርድ ግን ገና አልጨመርኩም። ያው እርድ ብዙም አቁላልኝ ስለማይል ላይ መጨመር ይቻላል ማለት ነው። እዚህ ጋር ደግሞ ለፍጥሬ ለራሴ ያው ለቤተሰብ እኔ ጾመኛ ነኝ። እንደዚህ ደሞ ብስኩት እየሰራን ነው ብስኩታችንን እየቆራረጥን ብስኩት እየሰራን ውላችኋለሁ። በቪንቱ እንትን እየጠንድ የዳመጥን ነው። ድሮ በለስላሳ ጠርሙስ አልነበር። እኛ ደግሞ አሁን በእንትን ገብተንበታን በቪንቱ ጠርሙስ ማለት ነው። ቢንቷችንን ጣጥተን ስንጨርስ በቪንቱ ጠርሙስ ገብተንበታን። ማሻላ ቢንቱ በረዶ ምናምን ተጠቅመን ስንሰራው በጣም ደስ ይላል። ይሄ ማሻላ ይሄ ጠርሙሱ ይዳምጣል። የሚገርማችሁ ነገር ማሻአላ በጣም አሪፍ ነው። ሁሉንም ላልጨረሰ ሰው ይችላል። ቪዲዮን እስከ መጨረሻው ይልዱኝ ሼር ላይክ አድርጉልኝ። ተመልሽ ሳውድ እንዳልገባ የምትወዲኝ ሸር ላይክ አድርጉ ቪዲዮችን ይልኝሽ ቪዲዮዎችን ይልኝ ሁሉንም እስከመጨረሻው ማለት ነው። አዩ ቪዲዮ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ባይ ባይ። ወዳችኋለሁ። እሺ ባይ ደህና ሁኑ።